ሰላም ሰላም፣ ውድ የተከበራችሁ የአስቴር ቻናሌ የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያላችሁልኝ ያለው ሁላችሁ እግዚአብሔር የተመሰገነው። እኔ የምላችሁ አይኔ ነው መሰለኝ፣ ዛሬ ዩቱብ ላይ እንደዚ ቱክቱክ ላይ ጥውልውል ጥውልውል እያልኩ ሳይቼ ይሄማ የተቀባበረ ነው፣ ምን ሆናችሁ ነው እያልኩ ነበር። አብሬሽ ዛሬ ጠብቁኝ፣ አዲስ ነገር አለ ብሎ ፖስቶልናል። እሱስ ምንድን ነው? ከድሮ ፍቅረኛው ቆረጠኝ ፈለጠኝ? የእኔ ፍቅረኛ ነው የምትለው ጋር አብረሽ ዛሬ መጣ። ይሄ ምንድን ነው ታዲያ? አሀ ለካ ድራማ ነበረ። ኦኬ ድራማ ነበረ ማለት ነው። ሰው ልጅ በዚህ ልክ ድራማ፣ በዚህ ልክ በቃ ዩቱባቸው ቀዘቀዘ መሰለኝ። ቀዘቀዘ። እንዴት እናንተ አብራች ታልባ ብንጫጫ በአንድ መቆጫ እያላችሁ ነው እንግዲህ ማለት የማን እንደ ተንጫጫ የማንን በአንድ መቆጫ እንደሆነ ያናቅምና ማለት ነው። አብሽ አናነሳሱ ራሱ ፎቶ እሺ፣ ፎቶ አነሳስስ፣ የትላንትና ምንድን ነው? ትናንትና አብርሻ ያለው እና የዛሬ ፎቶ አበሳሳት፣ ግራ ገባኝ። እንዴት ነው ይሄ? እንደዚህ አይነት ነገር መሆን ይችላል። አሀ ከሩታ ጋር አሁን ተጣልቶ ነው እንደዛ ሄዶ የተነሳ ወይስ ይሄ ምንድን ነው? ለእኔ ጥያቄ ነው ሆነብኝ። ይሄ ምንድን ነው? ቤተሰቦች ኦኬ፣ ተመካክራችሁ ድራማ እየሰራችሁ ነው እንጂ ይሄማ ይሄማ ሆኔ ነገር አለ መቼም። እሷን ልጠይቅ አብርሽ ማለት ነው፣ እሷን ልጠይቅ ጠርጦ። እንደዚህ ፎቶ ተነስቶ አይፖስትም፣ እንደዚህ አይፖስትም። አውቆ ሂድና ቡታጅራ ተብሎ ልክ እሷ ቡታጅራ ሲሄድ ከዛም በኋላ ድራማው ተጀመረ ማለት ነው። ድራማው ተጀመረ ፎቶ ተነስቶ ፖስቱ አወሩ። ከዛ ያዙ ሊቀቁም መጣ እንጂ ምንም ውሸት ነው፣ ውሸት ነው። በቃ ልጅቷ ራሱ እስከ ዛሬ ራሱ ማለት ነው እስከ ዛሬ ራሱ የአብርሽ ፍቅረኛ እውነተኛ ብትሆን ማለት ነው እስከ ዛሬ ትመጣ ነበረ፣ ትመጣ ነበረ አልመጣችም። አሁን ይሄ ተመካክሮ እሷ ዩቱብ ለማሳደግ ዩቱቤ ይደግልኝ ብሎ ተመካክሮ ብጥብጡን አነሱት እንጂ ምንም የተፈጠረ ነገር የለም፣ ምንም ማለት ነው። የፎቶ አነሳሳቸው ደግሞ ግርም እኮ ነው የምልህ። እንዴ ከድሮ ፍቅረኛ ጋር እንደዚህ ተነሳል? ይሄማ ውሸት ነው። ውሸታም ሁላ ሌባ ሁላ ሌባ ሁላ ተይዛቸዋል። ከምሬ ነው ተይዛቸዋል። ሩታ ግን ለምንድን ነው መተሽ ሚዲያ ላይ የምታለቅሽ ለምንድን ምታለቅሽ አንቺ? ድራማ እየሰራችሁ እኔ እኮ ግርም የምትይኝ የአንቺ ውሃ ነው እንዴ ቀንድ ነው እንዴ? ሁሉም ሰው ምስቅብሽ ለምን ለምን ብለሽ ነው እንጂ እኔ ሁሌም በቃ ከድራማ ሲሰሩ ማለት ነው የሩታ ነገር ብቻ ነው የሚያሳምነኝ። እኔ ስታለቅስ እንደዚህ ስትጨነቅ፣ በቃ የሆነ ነገር ስትሆን አምናለሁ አለው ከምር ማለት ነው ድራማው እንደሆነ እያወቅኩት አምናለሁ አለው። ስለዚህ ተቆጥቤ እና ተይ የራስሽን እንዴ ነብር ብለሽ ራስሽና አትጣይ። እንደዚህ ጉድ እኮ ነው የአብርሽ ብርሽ የድሮ ፍቅረኛ መጣች። ከምብ ሰላም መጣች ወልካም ብለላ